አድልኝ ክቡራትና ክቡራን ሣድስ ቤተሰቦቼ እንደምን አላችሁ? እንደምን ሰውያችሁልኝ? እንግዲህ በየደቂቃው በየቀኑ በየሰዓቱ ሰበር ዜናዎች የቀጠሉበት ጊዜ ላይ ነው ያለ ነው። በዚህ መሰረት እንግዲህ ኦልሞስት አሁን ከደቂቃዎች በፊት በእስራኤልና በኢራን መካከል ያለው ግጭት ጽንፉን ለጥጧል። በዚህም የተነሳ ኦልሞስት ጥቃት እስራኤል ደስሞል ትላንትና ቀኑ ሙሉ ዛሬ እየደበደበች ነበረ የዋለችው ኢራን። እንደሚታወቀው ኢራን ደግሞ በአሁኑ ሰዓት ላይ አጸፋዊ ምት ጀምራለች ማለት ነው፣ ሌላ ጥቃት ጀምራለች። ይህ ጥቃት ከፍተኛውን የሆነ አንድምታ ሊፈጥር እንደሚችል እየተነገረ ነው ያለው። ኦልሞስት በቴል አቪቭ ላይ ከፍተኛ ፍንዳታዎች ተሰምተዋል። እሱ ብቻም አይደለም። አስቀድመው የተደረጉ የነበሩ ማስጠንቀቂያዎች ነበሩ፣ ሕዝብ በጠቅላላ ወደየመሸሸጊያ ስፍራዎች እንዲሄድ የሚያደርግ በዚህም የተነሳ በጣም በርካታ እስራኤላውያን በየመጠለያ ካምፖቻቸው ሊገቡ ተገድደዋል። በዚህም የተነሳ እንግዲህ ጥቃቱ ተፈጽሟል። እንግዲህ ጥቃቱ መፈጸሙም ብቻ አይደለም ይሄ ጉዳይ በጣም እየተካረረ ለመምጣቱ ትልቅ ማሳያ ነው። ዛሬ በቀን ዕለት፣ በእለቱ ማለት ነው እስራኤል በከፍተኛ ሁኔታ በጣም አስፈላጊ የሚባሉ የኢራን ስፍራዎችን የደበደበች ቆይታለች። ለዚህም የሚሆነውን ደግሞ የእስራኤል ፕሬዚደንት፣ የኢራኑ ፕሬዚደንት ከፍተኛ ማስጠንቀቂያ ሰጥተው እንደነበረ ታውቋል። አጸፋው በጣም የከበደ የሆነ ምት እንሰጣለን በሚል በግልጽ አሳይተው እንደነበረ ይታወቃል። በዚህም የተነሳ ብዙ ሳይቆይ ሪታሌሽኑ በፍጥነት ነው የተከናወነው። በፈጣን ሁኔታ ኢራን እስራኤልን በአሁኑ ሰዓት ላይ እየደበደበች ትገኛለች። ይሄ ባለበት ሰዓት ላይ ከበድ ያሉ ድምፆች ተሰምተዋል፣ በቴላቪቭ አካባቢ እንዲሁም ደግሞ ሃይፋ በሚባሉት የእስራኤል ክፍሎች። እነዚህ ቦታዎች ማለት በጣም ኦልድ ሃይፋ የሚባል እስራኤል የድሮ መርከቦች የሚያርፉበት ከፍተኛ ስራዎች የሚሰሩበት ቦታ አለ። ያ ቦታ ሁሉ ሳይቀር የዚህ ኢላማ ሆኗል ማለት ነው። እንግዲህ ከዚህ ጋር ተያይዞም ደግሞ እየተነገሩ ያሉ በጣም በርካታ ዜናዎች እየተነገሩ ነው ያሉት። በፕሬዚዳንት ትራምፕ እና በፑቲን መካከል ስልክ ተደዋውለዋል። የተደዋወሉትም በነዚህ በሁለቱ ሀገራት መካከል አሁን ያለው ኤስኬሌሽን መርገብ ከሌለ ካለበት መርገብ አለበት፣ ካልሆነ ነገሮች ተለጥጠው ወደ ሌላ ቦታ ላይ ይዘው ሊሄዱ እንደሚችሉ በትክክል እየተነገረ ያለበት ሁኔታ ላይ ነው ያለው። እንግዲህ ጉዳቶች እንደደረሱ በእስራኤልም ጉዳቶች እንደደረሱ እየተነገረ ነው የሚገኘው። እሱም ብቻ አይደለም፣ ይሄ ኤስካሌሽን ቶሎ መፍትሄ ማግኘት ካልቻለ ጉዳዩ ተለጥጦ አካባቢዊ ጦርነት ኦል አውት ዋር ይዞ ሊመጣ እንደሚችል እየተነገረ ይገኛል። ኢራቅ ራሷ እስራኤል በተደጋጋሚ አሁን ሰሞኑን እያስመነጨፈች ያለችው ምት በጠቅላላ በእኔ የአየር ክልል ላይ አልፋ ነው ኢራንን እየመታች ያለችው በሚል ማስጠንቀቂያ የሚመስል ነገር ወይም ደግሞ ተቃውሞ የሚመስል ነገር በግልጽ አሰምታለች። ኢራቅን ማለት ነው። እንግዲህ ይሄ የኢራን ያደረገችው ዌቭ ኦፍ ሚሳኤል አታክ በጣም አስደንጋጭ ምት ከሚባሉት መካከል ሆኗል። እስራኤል ዛሬ በእለቱ ከፍተኛ የሆኑ ቦታዎችን ስደበድብ በመቆይቷ እሱ ብቻም አይደለም እንደሚታወቀው በተከታታይ ሰሞኑን እያደረገች ባለችው ጥቃት በብዙ ሰዎች ተጎድተዋል፣ ተገለዋል የሚል ዜናዎች በየቦታው ተሰምተዋል። እውነት ለመናገር የኢራንን በጣም አደገኛ አደገኛ አከርካሪ ቦታዎች ነው እስራኤል የመታችው። እነዚህ ቦታዎች ማለት ደግሞ ኢራንን ምናልባትም የአያቶላውን መንግስት ለማዳከም እስራኤል እየሰራች ያለችው አካሄድ ነው ተብሎ እየተነገረ ይገኛል። በእስራኤል በዚህ ድብደባ ላይ ደግሞ አሜሪካም አግዛለች። ያው ማለት አሜሪካ እጇን ለማስወጣት በብዙ ጥራለች። እንደሚታወቀው ኦልሞስት በዚህ ጥቃት ላይ እኔ የለሁም የሚል አስቀድመ አሜሪካ የገለጸቻቸው ነገሮች ነበሩ። አሁን ባለበት ሁኔታ ግን እየተነገረ ያለው አሜሪካ ሆን ብላ ያደረገችው ነገር ነው በሚል እየተነገረ ይገኛል። ምክንያቱም ኢራን ጋ እና በአሜሪካ መካከል ኦልሞስት የኒውክሌር ጦር መሳሪያን ቅነሳን በተመለከተ ኢራን እየሄደች ያለችበት መንገድ እንድታስተካክልላት አሜሪካ ግፊት እያደረገች እንደቆየች ይታወቃል። ነገር ግን አሁን ባለበት ሁኔታ ላይ ይሄ ስምምነት ተፈጻሚነት ሊያገኝ እንዳልቻለ እየተነገረ ይገኛል። ስለዚህ ይሄ ነገር በተለይ የፊታችን እሁድ በዶሃ የሚደረግ የነበረ ከኒውክሌር ጦር መሳሪያ ጋር የተያያዘ ኢራን እና አሜሪካ መካከል ሊደረግ የነበረውን ስምምነት ኢራን የኢራኑ ፕሬዚደንት፣ ሽረነዋል፣ ትተነዋል በሚል በግልጽ መናገራቸውን ሰምተናል። ስለዚህ ይሄ ማለት ምን ማለት ነው? እስራኤል በኢራን ላይ የምታደርገውን ድብደባ እስካላቆመች ድረስ ምንም አይነት የኒክሌር ጦር መሳሪያ ድርድር ከአሜሪካ ጋር አናረግም የሚል የኢራን ድምፅ ነው የተሰማው ማለት ነው። እንግዲህ ይሄን በተመለከተ ግጭቶች በእጅጉ እየናሩ ለመሄዳቸው የሚያሳዩ በጣም በርካታ ነገሮች እየተሰሙ ያሉበት ጊዜ ላይ ነው ያለ ነው። ኢራን ፕሬዚዳንቱም ፐጀሽካያን ቀደም ብለው እስራኤል ላደረገቻቸው ጥቃቶች ጠንካራ የሆነ ምላሽ ልጠበቅ ይገባታል በሚል ተናግረው እንደነበረ ይታወቃል። እስራኤል በዛሬ ሁለት ካደረገቻቸው ድብደባዎች መካከል አንደኛው እና ዋነኛው የኢራን የነዳጅ ማብላያ የነዳጅ ማውጫ ተቋማት ላይ ያደረገቻቸው ጥቃቶች ናቸው። እነዚህ የነዳጅ ማውጫ ተቋማት ደግሞ ለኢራን ሕልውና በጣም በጣም መሰረታዊ የሆኑ እንደሆነ ይታወቃል። በዚህ ውስጥ እንግዲህ ይሄንን ጥቃት መፈጸምና ኢራንን በዚህ መልኩ ለማዳከም መሞከር የሚያመጣው ሪስክ አለ ወይ የሚለው ነገር ግልጽ ምላሽ እየተሰጠበት ይገኛል። ኢራን እንዲሁ በቀላሉ የምትገመትም አገር አይደለችም። ለረጅም ጊዜ የከፍተኛ የሆነ የጦር መሳሪያ አቅሟን ስታደራጅ የቆየች ሀገር ናት። አሁን ባለበት ሁኔታ እስራኤል የኢራንን የኒውክሌር አቅሞቿን የሚያዳክሙ ምቶች እንዳደረገች በግልጽ ታውቋል። እነዚህ ምቶች ደግሞ ኢራን ወደ ፈርዘር የኒውክሌር አቅሟን ለማብላላት የኡራኒየም ሬችመንት ላይ የምሰራቸውን ስራዎች ለማዳከም የተካሄደ እንደሆነ እየተነገረ ይገኛል። እሱ ብቻ አይደለም። በጣም መሰረታዊ የሚባሉ የወታደራዊ አቅሞቿ ላይ፣ ሳይንቲስቶቿ ላይ፣ ጀኔራሎቿ ላይ ሁሉ ሳይቀር ነው ድብደባው የተፈጸመው። እውነት ለመናገር በዚህ ድብደባ ኢራን በጣም በጣም ተጎድታለች። እስራኤልን እንግዲህ አሁን ባለበት ሁኔታ ተኩስ እየተለዋወጡ ያሉበት ሁኔታ ላይ ነው። ኦልሞስት ጉዳዩ ወደ ጦርነት ውስጥ እየተቀየረ እንዳለ እየተነገረ ይገኛል። ቢቢሲ በዘገበው ዘገባው ላይ አሁን በሰማነው ማለት ነው እስራኤል ኤንድ ኢራን ትሬድ ፋየር ዋች ዩኒት ኖው በሚል ባስቀመጠው ገጹ ላይ ሲናገር የእስራኤል ሚዲያ ከኢራን የተለቀቁ ሚሳይሎች እንግዲህ ከሰዓታት በፊት ወደ እስራኤል መድረሳቸውን በግልጽ አሳይቷል። እንደገና ደግሞ ኢራን የኢራን ቴሌቪዥንም ከአንድ መቶ በላይ ሚሳኤሎችን መልቀቁን ወደ ቴል አቪቭና ሃይፋ ወደሚባለው ክፍል አካባቢ ማለት ነው። የኦልድ ሃይፋ ክፍሎች በጣም ወሳኝ ከሚባሉ የእስራኤል ቦታዎች መካከል ይገኛሉ። ከምንም በላይ ደግሞ እነዚህ ቦታዎች ማለት ታሪካዊነት ብቻ ሳይሆን ስትራቴጂክን ቦታ ናቸው። ወደቦች ያሉባቸው ቦታዎች ናቸው። ይህንን ኦልድ አይፋ ለምሳሌ የጥንት ወደቦች ያሉበት ቦታ ነው። ምናልባትም አሁን ወደብ ያለበት የአይፋው ክፍል ላይ በብዙ መልኩ ድብደባው የተፈጸመ እንደሆነ እየተነገረ ይገኛል። ኢራን አሁን ባደረገችው ድብደባ ቀደም ብሎ እንግዲህ ሻህራን በሚባል የኢራን የኦይል ዲፖዚት አካባቢ ላይ ማለትም የቴህራን ይዛው የሚያጠራቅምቻቸው ከፍተኛ የነዳጅ የኦይል ዲፖዚቱ ላይ እስራኤል ጥቃት ከፈጸመች በኋላ ተከታትሎ እንደመጣ እየተነገረ ይገኛል። የእስራኤል ኢመርጀንሲ ሰርቪስ አንዲት የሀያ ዓመት ውስጥ የምትገኝ ወጣት መገደሏን በተለይም በምዕራብ ገሊላ አካባቢ ላይ ሰባት ሰዎችም መጉዳታቸውን አሁን በዚህ ጥቃት ላይ የደረሰውን ነገር በተመለከተ በግልጽ ተነግረዋል ማለት ነው። ስለዚህ የሀያ ዓመት ወጣት ትገላለች በሚል እስራኤል ኤመርጀንሲ ሰርቪስ ከዚህ ከኢራን አሁን ከለቀቀችው ጥቃት ጋር ተያይዞ ያላቸውን ሐሳብ መግለጻቸውን እየሰማን እንገኛለን። ይህን ተመልክቶ እንግዲህ በሀይፋ የተሰሙትን በተመለከተ በብዙም መልኩ የሚነገሩ ዜናዎችን ትኩረት አድርገው እስራኤላውያኑ እየለቀቁ ይገኛሉ። የእስራኤል የሴኩሪቲ ካቢኔ ተሰብስበዋል። ይሄም በተመለከተ እንግዲህ ቀጣይ ምናልባትም ጨካኝ ጥቃቶች ተከታትለው ሊፈጸሙ ይችላሉ። እስራኤል ቀደም ብላ ኔታንያሁ እንደተናገሩት ኢራን አሁን ደግማ አጸፋዊ ምት የምታረግ ከሆነ የእስራኤል ደግሞ ኢራንን ታንዳታለች በሚል በግልጽ እየተነገረ የነበረውን ዜና አሁን ተከታትሎ ምን ይዞ ሊመጣ እንደሚችል ማየት ያስፈልጋል ማለት ነው። አሁን ባለበት ሁኔታ እንግዲህ እነዚህ ግጭቶች፣ እነዚህ ውጥንቅጦች እዚህ አሉ። የፕሬዚዳንት ትራምፕ መንግስትም በራሱ መንግስት ላይ ከፍተኛ በራሱ ቢሮም ጫና ውስጥ ነው ያለው የሀገሪቱ መንግስት እንደሚታወቀው የትራምፕ መንግስት አሁን ባለበት ሁኔታ በሀገሪቱ በውስጥ ጉዳዮቹ ላይ ከፍተኛ አመጾች የተነሱበት ያለበት ጉዳይ እየተስተዋለ ነው ያለው። በተለይም ደግሞ ባለፈው በሎስ አንጀለስ ከነበረው ሰላማዊ ሰልፍ ተከትሎ አሁንም ፕሬዚዳንት ትራምፕ ይዞት የመጣው አጀንዳ አለ። ይህም የሚሊተሪ ፓሬድ ማለትም ወታደራዊ ትርኢቶችን ለማሳየት የተዘጋጀበት ጉዳይን ተመልክቶ ከፍተኛ የተቃውሞ ገጥሞታል። ከ33 ሚሊየን ዶላር በላይ ወጪ አውጥቶ የራሱን ልደት ማለትም የትራምፕ ልደት ጊዜውን በማክበር ከዛ ጋር ተያይዞ ደግሞ አሜሪካ ወታደራዊ አቅሞቿን የምታሳይ ልክ እንደ ሰሜን ኮሪያ፣ እንደ ቻይና፣ እንደ ሩሲያ ጦር መሳሪያዎቿን አውጥታ አሜሪካ የምታሳይበት ጉዳይን ተከታትሎ ከሱ ልደት ጋር አያይዞ ይሄም ማድረጉ በጣም አሜሪካውያን እንዳሳዘነ እየተነገረ ባለበት በዚህ ሰዓት ላይ በፕሬዚዳንት ፑቲን እና በትራምፕ መካከል የስልክ ልውጦች ተደርገዋል። እነዚህ ስልክ ልውጦች ላይ እስራኤል እያደረገች ያለችውን ጥቃት በፍጹም እቃወማለሁ፣ አወግዛለሁ በማለት ሩሲያ በግልጽ አቋሟን አሳይታለች። ይሄም እንግዲህ ከእስራኤል ጎን የቆሙ ሀገራትን ተመልክቶ ኢራን ያወጣቻቸው ግልጽ አቋሞችንም ጭምር የሚያንጸባርቅ ነው የሚሆነው። ኢራን ዛሬ በተናገረችው መሰረት እኛ በምንልቀው ሚሳኤል ላይ እስራኤልን ለመታደግ የሚሄዱ ሀገራት በተለይም አሜሪካ፣ ፈረንሳይና እንግሊዝን በተመለከተ ጥንቃቄ እንዲያደርጉ በግልጽ አስቀምጠው ነበረ። ስለዚህ አሁን በተደረገው የእስራኤል ጥቃት ማለት እስራኤል ላይ ኢራን ባደረገችው ጥቃት ያንን ለመከላከል አሜሪካ እጇን አስገብታለች ብላ ኢራን ካመነች በአሜሪካ መርከቦች ላይ፣ ጀልባዎች እዛ አካባ ያሉ የጦር ካምፖች ላይ ጥቃት ልትፈጽም እንደምትችል እየተነገረ ይገኛል። እሱ ብቻ አይደለም፣ ምናልባትም በፕሮክሲዎቿ ተጠቅማ በነ ሁቲ አማጺ እና በሌሎችም ፕሮክሲዎቿ ተጠቅማ ኢራን አደገኛ ጥቃት ልትፈጽም እንደምትችል እየተነገረ ይገኛል። ይሄ ባለበት ሁኔታ እንግዲህ ይህንን አያርጉም ብሎ ማሰብ ይከብዳል ብለው የሚለው አካላት አካባቢያዊ ጦርነትን ሊቀሰቅስ የሚችል ነገር ተከታትሎ ሊመጣ ይችላል እና ጥንቃቄ ይፈልጋል በሚል በግልጽ የተነገረ ይገኛል። ይሄ አካባቢያዊ ጦርነት ለምሳሌ ዮርዳኖስ እስራኤልን አሁን እያገዘች ነው ያለችው። እሱ ብቻ አይደለም፣ ዮርዳኖስ ከላይ የሚመጡ ሚሳይሎችን በተለይ ድሮኖችን በማክሸፍ ለእስራኤል በከፍተኛ ደረጃ እያገዘች ነው ያለችው። ስለዚህ ምናልባትም ኢራን ዮርዳኖስን ልደበድባት እንደምትችል እየተነገረ ይገኛል። ይሄ ነገር ደግሞ አካባቢያውን ወደትግ ወደለየለት ጦርነት ይዞ እንዳይገባ እየተፈለገ እየተፈራ ይገኛል። እንግዲህ ኢራን ላውንች ያደረገቻቸው ሚሳይሎችን በተመለከተ እንግዲህ እስራኤል እንደሚታወቀው ከፍተኛ የመከላከል አቅም ወይም አይረን ዶሞች እና መሰል የመከላከል አቅሞቿን የምታሳይ ሀገር ናት። ይሄ ባለበት ሁኔታ ላይ እንግዲህ እነዚህን ምን ያህል እንደከሸፉ ምን ያህልም ደግሞ ኤፌክቲቭሊ መሬት ላይ እንደወረዱ እስካሁን ድረስ የታወቀ ነገር ባይኖርም ከፍተኛ ፍንዳታዎች በተለያዩ የእስራኤል ክፍሎች ላይ መሰማታቸው ግን በግልጽ ተነግረዋል። ኢራን ላውንችስ ኤ ፍሬሽ አታክ ኦን ኢዝራኤል ዋይል ኢዝራኤል ዲፌንስ ፎርስ አይዲፍ ሳይ ዘይ አርስትስ ትራክ ሚሊተሪ ታርጌትስ ኢን ተራን በሚል የቢቢሲ ዜና በትክክል ያሳያል። በቴራን ላይ የእስራኤል ሚሊተሪ ወይም አይዲኤፍ ኢራን ላይ ድብደባ እየፈጸመ ነው አሁንም ያለው። ስለዚህ ኢራን በእስራኤል ላይ የምታደርገው ድብደባ በግልጽ እነዚህ ነገሮች አጋግሞ አፋፍሞ ይዞ ሊመጣ እንደሚችል እና በሁለቱም ሀገራት መካከል የፋየር ትሬድ የእሳት ትሬድ ፋየር እየተከሰተ መሆኑን የሚያሳዩ ዜናዎች እየጨመሩ ይገኛሉ። ስለዚህ እነዚህ ነገሮች ተከታትሎ በአስተውሎት ማየትና በአስተውሎት መመልከት ውድ ቤተሰቦች ግድ ይለናል። ምክንያቱም ያለንበት ዘመን ነገሮችን ካልዋጀን፣ በብዙ ነገር ተጠንቅቀን ማየት ካልቻለን፣ ይሸውደናል። ዩሴ ሁልጊዜ ደጋግመንኛ እንደምንለው ዘመኑን መዋጀት መልካም ነው። ውድ ቤተሰቦች ዘመኑን ዋጁት። በዘመኑ ቁጥጥር ስር አትውደቁ፣ ዘመኑን ተቆጣጠሩት። ምክንያቱም የከፋ ዘመን ላይ ነው ያለ ነው። በጣም አደገኛ ዘመን ላይ ነው ያለ ነው። ይሄ ዘመን ደግሞ የጌታችን የኢየሱስ ክርስቶስ መምጣትን በትክክል የሚያሳይ እንደሆነ እናያለን። አሁን ኢራን እና በእስራኤል መካከል ግጭቶች የተፈጸሙ ጦርነቶች እየሆኑ ነው ሲባል ዝም ብሎ እንደ ብሬኪንግ ኒውስ ብቻ የሰማችሁት እንድትሄዱ ሳይሆን በትክክል መሬት ላይ ያለውን ቅዱሱን የእግዚአብሔርን ቃል በትንቢት የተቀመጠበትን ነገር እንድታስተውሉ ስለሚያስፈልግ ነው ቤተሰቦቼ። እንግዲህ ኢራን ሳይንስ ኒው ሚሳይል ባሬጅ ቱዋርድስ ኢዝራኤል ኤክስፕሎዥን ኦቨር ቴላቪቭ በሚል ዜናዎች የተነገሩ ይገኛል። በብዙ የቴላቪቭ ክፍሎች ላይ ፍንዳታዎች የተሰሙ ነው። ኢሊያት በሚባለው የእስራኤል ግዛ ክፍል ደግሞ ከፍተኛ የሆኑ ሳይረኖች እየጮሁ እንዳሉ እየተነገረ ይገኛል። የሶሪያ አየር መንገድ እንግዲህ ወይም ኤር ስፔሱ ዘግተዋለች። እስከ እሁድ ጠዋት አየር መንገድ ዘግቻለሁ ብላ ሶሪያ በግልጽ አሳይታለች። ምክንያቱም ኢራንን ለመደብደብ እስራኤል የሶሪያን አየር መንገድ እንዳትጠቀም ለማድረግ የተደረገ ሊሆን ይችላል ተብሎ እየተነገረ ይገኛል። ምናልባትም እየተነገሩ ካሉ ነገሮች መካከል አንዱ ኢዝራኤል እስካሌት አታክስ ኦን ፓለስቲኒንስ አሜድ ኢዝራኤል ኢራን ኮንፍሊክት በሚል እየተነገረ ይገኛል። ምናልባትም በኢራን ጋር በመላት ጥቃት መካከልም የፍልስጤማውያን ጋዛ መንደር ላይም እስራኤል ጥቃቶቿን ልትቀጥል ልታጠነካክር እንደሚችል በጣም በብዙ መልኩ እየተነገረ ይገኛል። የዩናይትድ ኪንግደም የውጭ ጉዳይ ሚኒስትሩ በግልጽ ደግሞ እንደተናገሩት ናው ኢዝ ዘ ታይም ፎር ሪስትሬንት በሚል በግልጽ ተናግረዋል። አሁን ጊዜው መታቀብ የሚያስፈልግበት ወይም ገደብ ብሎ ነገሮች መያዝ ያለበት ነው በሚል ተናግረዋል። ምክንያቱም ይሄ ቦታን በተመለከተ ከፍተኛ የጦርነት ስጋት እየለኮሰ ያለ ቦታ ነው። እንደቀላልም አይታይም። እንደገናም ደግሞ በሆነው ነገር ላይ እንደ ዋዛ ጠቅሰን የምናልፈውም ነገር አይሆንም። ስለዚህ የዓለማችን አደገኛ የሚባል የጦርነት ጫፍ ላይ የደረሰችበት ጊዜ ስላለች ክቡራትና ክቡራን የሣድስ ቤተሰቦቼ ሁልጊዜ ደጋግሜ እንደምላችው እግዚአብሔርን ቅረቡት። ያለነው በዘመን ፍጻሜ ውስጥ ነው። እንግዲህ ይህን ጉዳይ ደጋግመን ደጋግመን ተናግረናል። እኔ ደጋግሜ እነግራቸዋለሁ ያለ ነው በዘመን ፍጻሜ ውስጥ ነው። ልንነቃ ይገባል። ልንባንን ይገባል። መቼ ከእንቅልፍ እንደምንነቃ አላቅም። ነገር ግን ይሄ በመጽሐፍ ቅዱስ በግልጽ የተቀመጠ ትንቢት ነው። ይሄ ትንቢት ይፈጸም ዘንድ ግድ ስለሆነ ጦርነቶች በቀላሉ ሊቋጩ አይችሉም። ምክንያቱም የሰላም አለቃ የሆነው አምላካችን ኢየሱስ ክርስቶስ ከስፍራው ከቤቱ እንደገና ህዝቡ ከራሱ ከገዛው በደንብ ከገዛው ዓለም ተለይቶ እንዲሄድ ዓለም እያደረገች ያለችው ግፊ እግዚአብሔር ግርማ ሞገሱና ጠባቂነቱን ከምድራችን እንዲያነሳ እያደረገ ያለበት ጊዜ ነው። ስለዚህ ጠንቅቀን በጸሎት በትጋት ልንኖር ነው የሚገባ መጠቆም ያስፈልጋሉ። ውድ ቤተሰቦቼ እናንተ ግን እንደምትተጉ ይሄን ዘመን በፍጥነት እየዋጃችሁ እንድትሄዱ ደጋግሜ የምመክራችሁን ነገር እንደምትሰሙኝ አምናለሁ። ዝም ብዬ ማውራት አልፈልግም። በእርግጠኝነት የምነግራችሁ ያለነው በኤንድ ታይምስ ውስጥ ነው። ይሄ በመጽሐፍ ቅዱስ በግልጽ የተነገረ ስለሆነ እየባነንን እየጸለየን እንድኖር ጠቁማቸዋለሁ። እንግዲህ ቸር ያሰማን። ሁልጊዜ ደጋግመን እንደምንለው ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ እየመጣ ያለበት ጊዜ ነው። ስለዚህ እኛ ምን እንላለን? ማራናታ አሜን። ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ ቶሎ ናልን እና ይህንን የጨቀየ ዓለም ፍርድ ስጥ ብለን ማለት እንወዳለን። ውድ ሣድስ ቤተሰቦች መልካም ጊዜ ይሆንላችሁ። እንደገና ወደ በኋላም ወይም ለጠዋትም አብዴት ማድረጋችሁ ዜና ካለ በደንብ አብዴት አደረጋችኋለሁ። እውቀት ታላቁ እግዚአብሔርን ታከብራለች። መልካም ጊዜ።